ቅድስት አርሴማ እናታችን ቅድስት አርሴማ እግዚአብሔርን በቅንነት ያገለገሉ ከነበሩ ከከበሩ ካህናት ወገን ከሆኑ ከቅዱስ ቴዎድሮስ እና ከእናቷ ቅድስት አትናሲያ በስእለት ተወለደች። ሰማዕቷ ቅድስት አርሴማ ብሉይን አዲስን ተምራ እያነበበች፣ እንዲሁም በተግባር እየተረጎመች ዘውትርን በጸሎት ተጋ እንደነበር ገድሏ ይተርካል። በዚህ ዘመን ድርጣድስ የሚባል በአርመን የነገሰ አረማዊ ንጉሥ ለጣዖት የሚሰግድ ፀሐይንም የሚያመልክ ክርስቲያኖችንም እኔ ለማመልኩ አምላክ መስገድ አለባችሁ በማለት መከራያ ያጸናባቸው ነበር። እናታችን ቅድስት አርሴማም ተጋድሏን የጀመረችው የዚህ ጨካኝ ንጉስ አገልጋይ ወይም ሹም ሃያ ሰባት ክርስቲያኖችን እንደ ልማዱ እየደበደበ እየገረፈና ልዩ ልዩ ስቃይ እያደረሰባቸው ሲወስዳቸው በማየቷ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎችና ወደ ነገስታት ትወሰዳላችሁ ማቴዎስ 10 ቁጥር 16 እስከ 19 ያለውን በማሰብ ቅድስት አርሴማም ገና በሀያ ዓመቷ የዚህን ዓለም ንጉስ እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ወገኖቿ ጋር ግንባር ቀደም በመሆን ትመሰክር ጀመር። የንጉሱም አገልጋይ በደም ግባቷና በንግግሯ ማማር ተደንቆ በዚች በፈቃዷ ልትሰዋ በወደደች ሴት ምንም ሊያደርግባት ስላልወደደ ወደ ንጉስ ወደ ድርጣ ድስ ከ27 ክርስቲያኖች ጋር ወሰዳት። ንጉሱም ብዙ የተነገረላትን ወጣት ሲያይ በውበቷና በንግግሯ ተማርኮ ለዓለማዊ ደስታውና ፍላጎቱ ተመኛት። ለእርሱም ሙሽራ እንድትሆን ብዙ ወተወታት። ቅድስት አርሴማ ግን ናቀችው። እኔ የሰማያዊው ንጉሥ የክርስቶስ ሙሽራ እንጂ የዚህን ዓለም ኃላፊ፣ ጠፊ የሆነውን ገንዘብና ደስታ የምሻ አይደለሁም በማለት መለሰችለት። ንጉሱም ይህንን ከእርሷ በመስማቱ እጅግ ተቆጣ። በመናቁም ተበሳጨ። አሽከሮቹንም ጠርቶ በቤተ መንግስቱ የታሰሩትን አንበሶች እንዲለቀቅባቸው አዘዘ። አንበሶቹ ግን ይደሰቱ ነበር። በኋላም ፊታቸውን ወደ ንጉሱና አገልጋዮቹ በማዞር ሩጠው እስኪደበቁ ድረስ አሳደዷቸው። ንጉሱ ይበልጥ ነደደው። ክርስቲያኖቹ በረሃብ እንዲያልቁ እንዲታሰሩ አዘዘ። እግዚአብሔርም በአምስተኛው ቀን በብርሃን ቤቱ ሞልቶት የሚበሉትን በመሶብ የሚጠጡትን በጽዋ ከሰማይ አወረደላቸው። ንጉሱም ይህንን በማየቱ ከዚህ አውጥቶ በእሳት ውስጥ ማስገባቸው ሰለስቱ ደቂቅን የጠበቀ አምላክ እነርሱንም ማዳናቸው፣ በሌላም በብዙ መንገድ ሊያጠፋቸውን እንደሞከረ ገድሏ ይተርካል። በመጨረሻም ከአማካሪዎቹ ጋር ተማክሮ በሰይፍ እንዲያልቁ ይወስናሉ። እያንዳንዳቸውን ተራ በተራ ሲሰይፋቸው ቅድስት አርሴማ ለሚሰየፉት ሁሉ የድል አክሊል ከሰማይ ሲወርድላቸው ትመለከት ስለነበር የእርሷን ተራ በጉጉት ጠብቀው ነበር። በመደሰቷም እየጸለየች አይዟችሁ ጽኑ ትላቸው ነበር። በመጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ ጽናቷን ተመልክቶ ቃል ኪዳን ይገባላታል። ንጉሱም ሌሎቹን አሰይፎ ሲያበቃ ወደ እሷ ዞሮ በቁጣ እየጮኸ አንቺን እንደ ባልንጀሮች በቀላሉ አልገልሽም፣ ስቃይሽን አጸናብሻለሁ ብሎ ለአገልጋዮቹ ትዕዛዝ በመስጠት አይኗን አስወጥቶ በእጇ ያስይዛታል፣ ጡቷን ያስቆርጣል። በኋላም አንገቷን ያሰይፋታል። በዚህ ሁኔታ እናታችን ሰማዕትነትን ተቀበለች። ይህንን ሁሉ መከራ ስለ አምላኳ ስትል ራሷን አሳልፋ የሰጠች ድንቅ ሰማዕትናት። ነቢዩ ዳዊት በመዝሙሩ ከመረጥኳቸው ጋር ቃል ኪዳንን አደረጉ እንዳለ ለእናታችንም የገባላት ቃል ኪዳን በእኔ ስም አምነሽ የዚህ ዓለም ተድላና ደስታ ሳያታልልሽ አንገትሽን ለሰይፍ ሰጥተሽ ተሰይፈሻል። የሰማዕትነት ተጋድሎ ፈጽመሻልና ስምሽን የጠራ በዓልሽን ያከበረ ዘክርሽን ዘከረ ገድልሽን የጻፈና ያጻፈ የሰማና ያሰማም እስከ አስራ ሁለት ትውልድ ድረስ እምርልሻለሁ ሲል ቃል ኪዳን ገብቶላታል። በዚህ መሰረት በሷ አማላጅነት አምኖ የገዳማም ሄዶ በጸሎት የተማጸናት ሁሉ ለችግሩ መፍትሄ አግኝቶ እንደሚመለስ እሙን ነው። የዚህ ልዩ ሰማት አጽምና ጽላት ከጌታችን ከኢየሱስ ክርስቶስ ግማደ መስቀልና ከሌሎች ቅዱሳን አጽም ጋር ወደ ኢትዮጵያ እንደገባ ጤፋት የተባለው መጽሐፍ ይገልጻል። ከዚህ በኋላ ግን ጽላቷ በሰሜን ወሎ ልዩ ስሙ ኩላ ማሶ በሚባል ቦታ ለአርባ ዓመታት ያህል በዋሻ ውስጥ በቅዱሳን አባቶች ስትቀደስ እንደነበርና ከዚህ በኋላ ደግሞ አሁን ባለችበት ምርጊት በሌላት ገደል አፋፍ ላይ በምትገኝ ልዩና አሳዛኝ ደሳሳ ጎጆ ውስጥ ቅዱሳን አባቶች በለመኑትና ባዩት ራእይ መሰረት እንዳዩት ሰርተው ጽላቷን አሳርፈዋል። ክብረ በዓሏ መስከረም 29 ቀን፣ ረፍቷ ስድስት ቀን፣ ቅዳሴ ቤቷ ነው። በስሟም ከታነጹ ገዳማት መካከል በሸዋ ሀገረ ስብከት በመራ ቤቴ አንሳር ወረዳ አርሴማ ገዳም፣ በጎጃም ሀገረ ስብከት ባህር ዳር ደቅ ደሴት ቆላ አርሴማ፣ በወሎ ሀገረ ስብከት በአን ባሰላ አውራጃ የታወቀ የአንድነት ገዳም አላት። የሰማዕቷ ረድኤት ይጠብቀ አሜን